ወደ አገር ቤት ፖፕሌሽን ሚዲያ ሴንተር ከዩኤን መን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የሕይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የሕይወት እንቅፋቶች ከቤተሰብ ከሕብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም እንዴት ከረማችሁልን? ውድ አድማጮቻችን በቀጠሯችን ተገኝተናል። እናንተስ አዲሱን ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን አስራ ስምንተኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምጠቁሙት ካለ እኛ ለመቀበል ዝግጁ ነን። እየደወላችሁ አሊያም በአጭር የጽሁፍ መልእክት ሀሳባችሁን ንገሩን። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የሕይወት ልምድ እንዲሁም ገጠመኞችንን ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ማለትም ዩኤን ኖማን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 0889 98 ላይ በመደወል አድርሱም። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ሕይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሑፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 0889 98 ነው። ሁሌም አብራችሁን ሆኑ የማይሰለቹ ልምዶችን እና በርካታ መረጃዎችን ትሰማላችሁ። ፍልሰትን የሚመለከቱ መረጃዎችን ላቀብላችሁ። የመጀመሪያውንና ሁለተኛውን የዓለም ጦርነት ተከትሎ በመጡ የዘር ማጥፋት ጭፍጨፋዎችና በእነሱ ምክንያት በተቀሰቀሱ ቀውሶች በፍልሰት ላይ ከፍተኛ ተጽዕኖ አሳድረዋል። በኦቶማን ኤምፓየር ውድቀት ወቅት ሙስሊሞች ከባልከን ወደ ቱርክ፣ ክርስቲያኖች ደግሞ ከነበሩበት ወደ ሌላ ቦታ መንቀሳቀሳቸውን መረጃዎች ያሳያሉ። በሀያኛው ክፍለ ዘመን መጀመሪያ ላይ አራት መቶ ሺህ አይሁዶች ወደ ፍልስጤምና ቁጥራቸው በውል የማይታወቃቸው አይሁዶች ደግሞ ወደ አሜሪካ ተንቀሳቅሰዋል። ሌላው የሩሲያ እርስ በርስ ጦርነት ደግሞ ወደ ሶስት ሚሊዮን የሚጠጉ ሩሳውያን፣ ፖላንዳውያን እና ጀርመኖች ከአዲሲቷ ሶቪየት ኅብረት እንዲፈልሱ አድርጓል። ከሁለተኛው የዓለም ጦርነት በኋላ የተደረጉ የነጻነት እንቅስቃሴዎች እንዲሁም ፍልሰትን አስከትሏል ይላል ያገኙት መረጃ። ይህንን እንደ መግቢያ ከተነጋገርን፣ ዘና እያላችሁ ቁም ነገርን የምትጨብጡበት የንጋት ኮከቦች ድራማችን ዛሬም ተዘጋጅቶ የእናንተን ጆሮ እየጠበቀ ነው። ባለፈው ሳምንት በንጋት ኮከቦች ስንጥር በተላከው መሰረት ስኳሩን ገዝቶ ተመልሷል። የፀሐይ እናትም ለስንጥር ያለፈ ህይወታቸውን ይተርኩለት ጀምረዋል። እንደውም ከባለቤታቸው ጋር ስለነበራቸው ፍቅር ሲተርኩለት ስንጥር ተመስጦ እየተከታተላቸው ነበረ። ባለፈው ሳምንት የሰማ ነው። በንጋት ኮከቦች ስንጥርና የፀሐይ እናት በጣም እየተግባቡ ነው። ለመሆኑ የንጋት ኮከቦች ወዴት ያመራ ይሆን? እስኪ የዛሬውን ተጋበዙልን። የንጋት ኮከቦች። የእናንተ ጓደኝነት ይደንቃል። እስካሁን ቆማችሁ ትጫወታችሁ። እውነት እውነትን ነው። ብዙ ቆምን። ከቅመም ጋር ጨዋታ ከጀመርን እንደዚህ ነን። ደስ ይላል። ግን ወሬ አያልቅባችሁ። በማየ ጉዳይ ምን ማድረግ እንዳለብን እያማከርኳቸው ነበር። አራት ጨነቂ ረስተዋለች። ንዴቷ ሞቶላታል። አረ እባክህ እንዲህ በቀላሉ የምትተው ይመስላል? ስልጠና የሚሰጡን ሰዎች ድረስ የሚያደርስ ምን ጉዳይ አግኝታ ነው ዘራፍ የምትለው? አረ ፀሐይ ነገሩን አካበድሽው። ለምን አላካብድም? ከመሬት ተነስታ ዘራፍ ማለት ምን አመጣው? ቢሆንም በእርጋታ ቀርበሻ አናግሪያት። ይህ እኮ የማይመስል ነገር ነው። እሱስ እውነት ነው፣ ግን በማዬ አረዳድ ነገሩ ልክ ቢሆንስ? ምኑ ነው ልክ ቢሮ ሄዳ መጮዋ ወይስ ነገሮችን እንደ መሰላት መተርጎምና መረበሿ፣ ነገረኛ ማለት ምናልባት በጉዳዩ ላይ ካልተነጋገራችሁበት እማየ የመሰላትን ማድረጉን ጥፋት ያለት አይመስለኝም። ከመሬት ተነስታ ምንም የማታውቀውን ሰው በስድብ ማጥረግረጓ ነው ጥፋት የማይሆነው? እንዴት እንዴት ነው ነገሩ? ተረጋግ እንጂ። ፀሐይ ቅድም ምን ማድረግ እንዳለብሽ የተነጋገርንበት ጉዳይ ነው። እንዴት ይሁልሽም የማየን ሁኔታ መረዳት ያልገባት ካለ ማስረዳት የሚሻል መሰለኝ እንዴ ጉዳዩ ምን ያህል እንደረበሽ ባንደበት ነግረኸኝ አልነበር አሁን ምን ተገኘና ተገለበጥክ ስኳሩን ከሰጠኋት ጊዜ ጀምሮ ስለ ቀድሞ ህይወቷ ስታጫወተ ነበር እጅግ ሰላማዊ ሆናለች ተረጋግታለች ሰው አስቀይማ ሰላም ሆነች እያልከኝ ነው የማይመስል ነገር ነው ፀሐይ ጠንከራልሽብኝ እውነት ፊትሽ ያስፈራል እባክሽን ተረጋጊ። አልቀለድኩ፣ አንጀቴ አርሯል። ስሜትሽ ያሳብቃል፣ ቁጣሽ ይንቀለቀላል፣ ቃላቶችሽ ይጋረፋሉ። እባክሽን እንዲህ አትሆኝም። ምን ላድርግ? የነገ እንጀራዬ ላይ ቆመችብኝ፣ መንገድ ላይ ጥቁር ጠባሳ ሳረፈችብኝ፣ ሰዎቹ ነገ ሲያገኙ ምን ይሉኛል? በእውነት አስበው እስኪ። እንዴ እኔ ስቦን ምን ላድርግ? በእውነት የማየን ብታያት እንዲህ አትሆኝም። ፍጹም ሰላማዊ ሆናለች። እረስታዋለች እያልኩሽ ልቧን ተናግራ ከተመለሰች ድሮስ ምን ልትሆን ነበር። ነገር ለነጋሪው አይከብድም። የተሰደበው ሰው ግን እህ እያለ ነገር መብላቱ አይቀርም። ጸሐይ፣ እንዲህ ሆነሽማ እማዬን ማግኘት የለብሽም። ነይ ከኔ ጋር እንድሄድ። ኧረ ተውኝ፣ ገብቼ ጠይቃታለሁ። ቆይ ተረጋጊ፣ ወደዚያ ዞር እንበል። ግን እማያለች? አዎ እራት እየሰራች ነው። ነይ እንሂድ። እሺ በይ መመድናት። እሺ በይ ተውኝ፣ ባክጄ ልቀቀኝ። ነይ እምቢ ካልሽኝ ይኸውልሽ፣ ተሸክሜ ቢሆን እወስድሻለሁ። ኧረ እባክህ እየቀለድክብኝ ነው አይደል? ነይ፣ ለቀቅኝ። ነይ እንጂ። እንዴ እንዴ ውለ የሰው ጥንካሬ የሚታወቀው በክፉ ቀን ነው አይምሰልሽ። ሰው በስሜት ውስጥ ሆኖ የሚያደርገው ነገር የእድሜ ልክ ጸጸትም ይዞበት ይመጣል። ህይወት ሁሌም ቀይ መስመር አላት። ማንም ሰው ያን ቀይ መስመር ሲያልፍ እንደ ተሳሳተ ማስተማሪያ ያስፈልጋል። እንዴ ፀሐይ የምር እማዬ ላይ ቂም ልትይዥ ነው? ቂም መያዝ አይደለም። ስልጠና ከጀመርክ ከጀመርኩ ጀምሮ የምትናገረኝ ሁሉ ልክ አይደለም። ጥላቸዋን የሚያሳይ ነው። ጉድፈላ ከምን ይው ተለወጥሽ። እጭ እወልሽ እኔ ስንጥር ሁኔታሽ ልክ አይደለም። ለምትንሰፈሰፍልሽ እናት እንዲህ ማለትሽን እግዜርም አይወደውም። ምን ላርግ ብለ ነው ከጀመር ቀን ጀምራ በሁሉም ነገር ታማራለች። እምታየው ነው። በወጣች በገባች ቁጥር ገንዘብ ካልሰጡሽ አቁሚና ስራ ፈለጊ ትላለች። ገንዘብ ከየት የሚገኝ ይመስላል? ፀሐይ አትፍረጅ እንጂ ቤት ውስጥ ያለው ችግር ፋታ የሚሰጥ አይደለም። ያ ሁላ ነገር እኮ አሳስቧት ነው። ሱስነትን ነው። እስከ ዛሬ ቀና ብዬ የምሄደው በእሷ ጥረት ነው። ሰሞኑን ግን ፍጹም የተለየች ሆናብኛለች። ቢሆንም መበሳጨት የለብሽም። ይልቅ ሥልጠናሽ ምን ደረጃ ደረሰ? እየጨረስን ነው። መልካም። ግን እንደው ተስፋ ያለው ይመስልሻል? አዎ፣ የንግድ ሀሳብ አስገቡ ተብለን እቅድ አስገብቻለሁ። እውነትሽና? አዎ። ደስ የሚል ዜና ነው። ውጤቱ ሲታወቅ እነግርሃለሁ። እሺ። ወይ ወይ ወይ፣ አንቺ አስመሸሽኝ። ላሞቹን ለእረኛው አደራ ሰጥቼው ነበር። ነይኒድ፣ አብረን እናምጣቸው። ካልክ እሺ። ግን ግን ብሎ ነገር የለም። እሺ፣ በቃ ቀስበል እጄ ናት፣ ኮትተኝ ልቀቀኝ። ነይ፣ ለወርቅ ነው። ነይ ነይ፣ በእናትሽ ፍጠኝ። ቀስበል አንተ ሰንጠር፣ አረጣ አርተኝ፣ ቀስበል ወይኔ ጉዴ፣ አለቅሽም። ይልቅ እንዳትወቂ ፍጠኝ። አንተ ቆይ፣ ፍጠኝ። ወይኔ አለቅሽም። ነይ ፍጠኝ። የንጋት ኮከቦች። ፕሮግራማችንን ስለሰማችሁ ሀሳብ አስተያየት ስለሰጣችሁን ከልብ ነው የምናመሰግነው አሁንም አብሮነታችሁ ከእኛ ጋር ይቀጥል እንላለን ስንጥር የቅመምንና የፀሐይን ጓደኝነት እያደነቀ ነው ፀሐይ እናቷ ወደ ቀበሌ በመሄዳቸው በጣም ተናዳለች ቅመም ደግሞ ፀሐይን እያረጋጋት ይገኛል በስልጠናው ደስተኛ እንደሆነችና የንግድ ሀሳብም እንዳሰበች ደስ እያላት ነግረዋለች በኋላም ከብቶቻቸውን ለማስገባት እየተሯሯጡ ወደዚያው አምርተዋል የእናትና የልጅ ውዝግብ የቅመም አስታራቂነት ጦርነት እንዲሁም የጓደኞቹ የሕይወት ጉዞ ወዴት ያመራ ይሆን? ሳምንት ደግሞ ተከታዩን ይዘንላችሁ እንመጣለን። ሳምንት ጠብቁ ነው። በአውሮፓ በሜዲትራኒያን እና በመካከለኛው ምስራቅ የሚገኙ የአይሁድ ማህበረሰቦች የተፈጠሩት በፈቃደኝነትና ያለ ፍቃዳቸው ከሀገራቸው በሚፈልሱ ሰዎች ምክንያት እንደሆነ ያገኘው ጽሁፍ ያስረዳል። ሌላው ከሆሎኮስት በኋላ ማለትም እንደ አውሮፓውያኑ አቆጣጠር ከ1938 እስከ 1945 በተባበሩት መንግስታት የፍልስጤን ክፍፍል እቅድ ምክንያት ፍልሰት እንደጨመረ መረጃዎች ያሳያሉ። እስኪ አሁን ደግሞ ኑሮ ይሻሻላል፣ ነገ ብሩ ይሆናል በማለት በተለይ በተለይ ወደ አረብ ሀገር ከፈለሱና ያሰቡት ቀርቶ ያላሰቡት ከገጠማቸው እህቶቻችን መካከል ዛሬ ወደ ሰሜን ወሎ ተጉዘን ያገኘናት እህታችንን ታሪክ ሊጋብዛችሁ፣ ስሟን በመናገር ውይይታችንን ጀምረናል። ተጋበዙልን። ኦገስት ይባላል። ዜሮ አንድ ቀበሌ መንደር ሁለት መርሳ ዜሮ አንድ ቀበሌ መንደር ሁለት መልካ ጨፌ ሰፈር ነው የምኖረው። እንዴት ነው ህይወት፣ እስቲ ንገረኝ። ያው ምንም አይልም፣ አሪፍ ነው። አሁን የምኖረው ያው ጄጋ ቤት ነው። ስራ የለም፣ ቤት ነው የምውለው። ባለቤቴ ነው ስራ የሚሰራው። ቤት ነኝ፣ እስካሁን ወደ ስራ አልወጣሁም። ምን ይሰራል ባለቤት? ጥበቃ፣ ባንክ ጥበቃ ነው። ልጆች አሉሽ? ሁለት ልጆች አሉ። የስንት አመት ና የስንት አመት የ17 አመት ልጅ ና የሶስት አመት ከአራት ወር። አረብ ሀገር ሄድሽ ነበር? አረብ ሀገር ሄጅ ነበር። እንዴት ሄድሽ? እስቲ አካሄድሽን ንገሪኝ። መቼ ሄድሽ እስቲ? የሄድኩት 205 ነው። ያው እዛ ሰርቼ ለመለወጥ ብዬ ነበር የሄድኩት። ሆኖም ግን ያው አልተሳካም። ከሰው ተበድሬ ነበር የሄድኩት። ሄድኩኝ እንደ ሄድኩኝ እንደሰራሁ፣ መጀመሪያ የሄድኩበትን ብድር ብር ነበር የመለስኩት። ከዛ በኋላ ያው ብዙም ለውጥ አልነበረም። ቶሎ ነው ወደዚሁ በመያዝ የተመለስኩት። አስቸጋሪ ነበር ስትሄጂ እስቲ ሲሄድ ምንም አልገጠመኝም። አሪፍ ነበር። ያው እዛ ትንሽ ይከብዳል። የት ነበር? ሳዑዲ አረቢያ ጣይፍ ይባል ነበር ሰፈሩ። እዛ ነበርኩ። ምን ዘሬ ማን ተቀበለሽ? እራሱ አረቦቹ ናቸው የተቀበሉኝ። እነሱ ናቸው ጅዳ ዋና ከተማው ጅዳ ነበር። እዛ ነው ቀጥታ መጥተው የተቀበሉኝ ራሳቸው። ያው ብቻ አሪፍ ነበር። ወደ ስራ ጀመርሽ? ወደ ስራ ገባ ከስራም ያው ተወሰነ ያው እንደሰራ ያው በመያዝ ምክንያት ስራው እንዴት ነበር? ቀላል ነው ወይስ ስራው ያው ቢከብድም ሰዎቹ ጥሩ ከሆነ ያው ይቻላል። ምንም አይልም። ደህና ነበር፣ ጥሩ ነበር። ምን ምን ነበር የምትሰሪው? ጽዳት፣ ካውያ፣ ልብስ፣ የቤት ጽዳትና ልጆችም ይዛለሁ። ህጻን ነበረች ለዛ ነበር ስራው። ምን ያህል ጊዜ ሰራሽ? ሁለት አመት ከአራት ወር ነው እዛ አንድ አመት እንደቆየው አስራ አንድ ወር አስራ አንድ ወር እንደቆየሁ ነው የወጣሁት። በአጋጣሚ ሆኖ ወጥተን ሰዎች ሲጠፉኝ ወጣሁ። ጠፍተውብሽ ነው? ለምን ጠፉብሽ? እኔ ብቻ የሆነ ልብስ ሱቅ፣ ልብስ ቤት ጋር ነበርንና እነሱ ጠፉኝ። እዛ ልብስ እንትን እያሉ ነበርና ድንገት ሲጠፉኝ ወጣሁ። ልብስ እየገዙ ወጣሁ። ወጥቼ ብዬ አስፓልት ላይ ቆምኩና ታክሲ ይዤ ወጣሁ ስልክም አልነበረኝም። ነበረኝ ያው አጋጣሚ ግን ስልክ ቁጥር ነበረኝ፣ የባለቤት የወንድም ቁጥር ነበረኝ። ለሱ ደወልኩ። እሱ ወደ አለበት ባለታክሲው ጋር ተነጋገሩ። ካለበት ቦታ ወሰዱኝ፣ ተቀበለኝ። ከዛ በኋላ ያው እነሱ ጋር እየኖርኩ እያለ ስራ ገባሁ። ወደ አሁን አልቆየሁም፣ ስራ ገባሁ። እዛደና ደና እየሰራሁ እያለ በአጋጣሚ ሆኖ ግን ሰውየው ከባድ ስለነበረ ባለቤቱ ባለቤቱ ከባድ ስለነበረ ያው በዛ ምክንያት እዛ ቤት ወጣ ወጥቼ ተመለስኩኝ። ተመልሼ እዛው ከወንድሙ ጋር እየኖርኩ እያለ ሌላ ስራ ደግሞ በአጋጣሚ መጣ፣ ወደዛ ገባሁ። አጋጣሚ ሆኖ ግን ያው ስወርድ ጃዛ ነው የተያያዝኩት። ምንድን ነው ጃዛ ማለት? ወደ ቤተሰብ ስትወጪ እረፍት ስሄድ አስያዝ ያው ተያዝኩኝ። በዛ ምክንያት ያው ወደ ሀገር ተመለስኩ ማለት ነው። ምን ምን ታረጊ ነበረ? እንደውዛ ቤተሰብ መርዳት ምናምን ቤተሰባ እናቴ ስኳር በሽተኛ ነች። እናቴ እረዳለሁ። ሆኖም ደግሞ ባለቤት ያለን ልጄም አለ። ለልጄም ለባለቤቴም እረዳለሁ እንደዛ እያልኩ ነበር። ምን ኖረ አግብተሽ ነበር ስትሄጂ? አግብቼ ነበረ። አግብቼ ልጅ ወልጄ የአምስት አመት ልጅ ጥየል ሄድኩት። ማንጋን ጥለሽ ሄደሽ እናትሽ ጋ? እናቴም ጋ አባቱም ጋ አለ ባለቤቴ ጋ ማለት ነው። እነሱ ጋ ነው ጥዬ ሄድኩት። ያው ለነሱ ግድ መርዳት ግድ ነው። እዛ በኋላ ያው ተይዤ ስመጣ ግን ያው ተስፋ ቆርጬ ነበር። ከሀገር እገባለሁ አላልኩም ነበር። ያው በዛው ራሱ ለመመለስም በባህር ለመሄድ አስቤ ነበር። ያው ብቻ አልተሳካም። እናቴ አዎ፣ ምክንያቱም ሂጄ በአጭር ሰዓት ምንም ያሰብኩት ሳይሳካ በመመለሴ በጣም ውስጤ ተጎርቶ ነበረ። በአጋጣሚ ስለተያዝኩ ማለት ነው። እና ያው እናቴ ግን ስኳር በሽተኛ ስለነበረች አይ ሙታ ቢሆን ኑሮ ነበር። የበለጠ እንትን ምለው አይ ብዬ በእነሱ እንደገና በእናቴና በልጄ በእነሱ ተስፋ እንትን ሳል ተመልሼ ተስፋ ወደ መቁረጥ ደረጃ ከደረስኩ በኋላ እንደገና መለስ ብዬ ወደ ቤተሰብ መጣሁ። ከዛ በኋላ ያው አለሁ እስካሁን ተረጋግቼ እየኖርኩ ነው። ከዛ ወዲህ ደግሞ ያው ከዛ ጋር ተለያየን፣ ከመጀመሪያ ልጅ አባት ጋር ተለያየን። ልጄን ይዤ እየኖርኩ እያለ ሰባት አመት እንደቆየሁ እንዲት ልጅ ሌላ ግብቼ ይችን አንዲት ልጅ ወልጄ ያለሁ ድጋሜ ማለት ነው። ከሌላ ሰው ከሌላ ሰው ለምን ተለያያችሁ? ከዛኛው ጋር ያው አልተግባባ ነው። ብር ትልኪለት ነበር፣ እዛ ሆነሽ አጠፋው? አዎ እስቲ ምን ምን አረጉት? አንቺ አሁን እዛ ሆነሽ ያው ብር ትሰራ ያለሽ፣ ከእጅሽ ላይ ገንዘብ አታጭም፣ መላክሽ አይቀርም እንደው ቁም ነገር ላይ ያውለው ጠበቁሽ ወይስ እንዴት ነው? ያው የለም ያው በሰዓቱም ብዙም ስላልነበር ለዳም ስለተከፈለ ብዙም አልነበረም። ያው አልፎ አልፎ አልፎ ስለነበር ምልከውም እሱም ደግሞ ያው ወደ መጥፎ ሱሶች ገብቶ ሳገኘው በቃ እሱ ምርጫ እሱን ውሰድ ብዬ በዛ ምክንያት ተለያየ። ምክንያቱም ገንዘብ በመላኪ ይመስለኛል፣ እንደዛ ሱሶች የለመደው ከዛ በፊት አያውቅም ነበር። ያው በዚህ ምክንያት ተለያየ ነው ተለያይተን አሁን ያው ሌላ ህይወት ጋር እየኖርኩ ነው ማለት ነው። እዛ አሁን ሰርተሽ ምትልክውን ገንዘብ ቁም ነገር ላይ አውለውልሻል ወይስ ባዶጅሽ ነሽ? ምንም ባዶጅ ምንም ነገር አላገኘሁ። ምን ተሰማሽ እንደዛ ሲሆን? ያው ምንም አልተሰማኝም። ሆኖም ዘወር ብዬ ሳስብ እዛ ገር ላይ መቼም ብዙ ነገር ብዙ ችግር ስለሚገጥም የበለጠም የከፋ ነገርም ስለሚገጥም ከሌላው አንጻር ከማየው እኔም ባይገጥመኝም ከዛ አንጻር ራሴን የማጽናናት ሁኔታ ፈጠርኩኝ። መጥቼ ያው ሌላ የቀን ስራ እየሰራሁኝ ራሴን መምራት ጀመርኩ ልጄንም ይዤ ማሳደግ ጀመርኩ። እያስተማርኩ ልጄ ጋ በቃ እንደገና ሌላ ህይወት ቀጥዬ ተስተካከዬ መኖር ጀምሬ ነው። መሄድ አትፈልጊም? አሁን ያኔ እዚሁ ላይ ስራ ብሰራ ደስ ይለኛል። ልጆችን እዚሁ እያየው ልጆችን እያሳደግኩ እዚሁ ብኖር ደስ ይለኛል። የመሄድ ፍላጎት የለኝ። ህይወት እንዴት ነው አሁን? ማህበረሰቡ እንደው አረብ ሀገር ከሄደው ለመጡ ሴቶች ያለው እንትን ያኔ። ብዙ አመለካከታችን ማህበረሰቡ ይለያያል። ሄዶ የመጣውን አመለካከት ይለያያል። አንዳንዱ ደግሞ አይ ፍርዷ ነው እንደዚህ ስራ እንደዚህ ሆና ብሎ የሚያዝንም አለ። ሆኖም ደግሞ ብዙ ደግሞ አመለካከቱ አይ ሄዳ የመጣች ሴት ተብሎም ደግሞ የሚያንቋሽሸንም አለ። ያው ብቻ ይለያያል። አንቺ አሁን የገጠመሽ ችግር አለ የለም? እስካሁን ምንም አልገጠመኝም። እንዶ፣ አሁን ለሚሄዱ ሰዎች ምንድን ነው የምትነግራቸው? ነገር ምክንያቱም እዛ ቦታ ላይ ከባድ ነው። ሄዶ ጥሩ መግጠም ሲኖረውም ደግሞ በዛው መካከል ደግሞ መጥፎ የሚገጥም አለ። እዚሁ ላይ ብቻ ለምሳሌ ያክል ባለፈው አሁን ስልጠና እንደተሰጠን ከዛ ወደ አሁን ቢያንስ ወደ ስራ የመግባት እድላችን የተወሰነ ነገር ስለተብራራልን ደስ ብሎን ስራ እንደምንሰራ እራሳችንን እንደምንለውጥ ስለተማርን ብዙ ነገሮች በቃ እዚያ ከሀገራችን ላይ ሰርተን ብንለወጥ ደስ ይለኛል። ሌሎች ለሌሎቹም እንደዛው ነው። ባትሄዱ ወደ ስዴት እዚሁ ላይ ከሀገራችን ላይ ሰርተን እንደምንለወጥ ብንሰራ ብዬ ነው። እንግዳችንን ከልብ ነው የምናመሰግነው። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለው ይሳካልኛል ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገን ርቃችሁ፣ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ ነገ ሲመጣ የተሻለ ነገርን ይዞ ይመጣልና ከዛሬ ነገ ይሻላልና በርቱ እንላለን። በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ማለትም ዩኤን ዊመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። የዛ ተሽከርካሪዋ እንግዳችን ከሀገር ከወገኗ ስትወጣ እየጠበቀችው ሌላ ነበረ። ሁሉን ጣጥላ ወደ ሰው ሀገር ብትሄድም ራሴ አልፎልኝ ለወገን ለዘመዴ የተርፋለሁ ብላ ብታስብም ያላሰበችውን የገጠማት ለጉዞ የተበደረችውን ገንዘብ ብትመልስም ህይወት ግን እንዳሰበችው አልተቀበላትም። እንደ አውሮፓውያኑ አቆጣጠር በ1945 በአሸናፊዎቹ የምዕራብ ሀገሮችና በሶቪየት ህብረት የፖስትዳም ስምምነት ድንጋጌዎች በሃያኛው ክፍለ ዘመን ትልቅ የሚባለውን ፍልሰት አስከትሏል። ይህ ታዲያ 20 ሚሊየን እና ከዛ በላይ የሚሆኑ ፍልሰተኞችን መልሶ ማቋቋምንም ያካትታል። በዚህም እጅግ በጣም የተጎዱ 16.5 ሚሊየን ጀርመናውያን ከምስራቅ አውሮፓ ወደ ምዕራቡ ዓለም የተባረሩ ናቸው። እንግዲህ እነዚህ መረጃዎች የሚያሳዩን ፍልሰት ከጥንት ጀምሮ የነበረ መሆኑን እና እኛ አሁን ሄደን እንለወጥባቸዋለን ብለን የምናሰባቸው ሀገሮች ድሮ ድሮ በጦርነትና በርስ በርስ በተፈጠሩ አለመግባባቶች ፍልሰትን ያስተናገዱ መሆናቸው

ነበር ፋሲል ደሳክሱ የታሪክ መሰከር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው ራንዴ ነው፣ ሀገሬ አፈሩ ራንዴ ነው፣ ሀገሬ ወንዙ ራንዴ ነው፣ ወፎ አራዊቱ አገር አንገት ያስደባም ኩራት ክብሬ ከልቤ አልጠፋም የእናቴ አባት ታሪክ ምስራቴ የእህት ወንድም የልብ ኩራቴ ኢትዮጵያዊው ወገኔ ሀብቴ ጋሻ ክንጌ ድጋፍ ጉልበቴ እናቴን አረሳምን አባቴ

በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል፣ ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ፣ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት መለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሑፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 0898 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮ እና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ፣ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። ቀደም ብለን የሰማናት እህታችን የጸሐይነሽ ታሪክ የብዙ ወገኖቻችን ታሪክ ነው። ሰርተው እንዳልሰራ አድርገው እንዳላደረገ ባጎረስኩ እጄን ተነከስኩ የሚሉት አይነት ገጠመኝን ያስተናግዳሉ። የላባቸውን እንኳን እንዳይበሉ በስደትና በበረሃ ተቃጥለው የልፋታቸው ዋጋ ግን በዜሮ ሲባዛ እጅግ አንገት የሚያስደፋና ተስፋ አስቆራጭ ነው። ሁላችንም፣ እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር የወጣችው እህቴ ድካሟ ድካሜ፣ ሕመሟ ሕመሜ፣ ጉዳቷ ጉዳቴ ነው ብለን ከጎናዋ ልንሆን፣ ገንዘቧንና የላቧን ፍሬ እንደ ራሳችን አድርገን ልንጠብቅላት ይገባል እንላለን በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናውቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያሉ ተሞክሮችም ወደ እናንተ እናደርሳለን። ሁሌም በዚህ ሰዓት በየቤታችሁ እመጣለን። እናንተ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት አድርሱን። ደውሉ ጻፉም። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። የዛሬው ወደ አገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃቸዋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም ላኩ። ወደ አገር ቤት ፖፕሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የሕይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የሕይወት እንቅፋቶች ከቤተሰብ፣ ከኅብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት